እንግዲህ ትንሽ ርዕሱን ለማብራራት ያህል ዶንት ስዌት ዘ ስሞል ስታፍ ኤንድ ስሞል ስታፍ ቀጥታ ሀሳቡን ወደ አማርኛ ስታመጡት ተራ በሆነ ነገር አትጨናነቁ ተራ በሆነ ነገር አያልባችሁ ነው ማለት። ከዛ ስሞል ስሞል ስታፍ ሲል በትንሽ ነገር አትጨናነቁ ሁሉም ነገር ደግሞ በጣም ትንሽ የሆነ ነገር ተራ በሆነ ነገር አትጨናነቁ ሁሉም ነገር ደግሞ ተራ ነው። ጭንቀት ወርዝ የሚያደርጉ ነገር አለ። ወደ ፊዚክስ ትንሽ ላምጣላችሁ። ባይ ዲፊኒሽን ምንም ነገር ቢግ አይደለም ብሎ እንትን ይላል። ፊዚክስ ምንም ነገር በራሱ ትልቅ አይደለም። ምንም ነገር በራሱ ጥቂት አይደለም። ሁሉም ነገር ትልቅ የሚሆነው ትንሽ የሚሆነው ከሆነ ነገር አንፃር ለምሳሌ ለምሳሌ ሺራ ጠቆር ትላለል ትሉኝ ትችላላችሁ። እውነት ነው፣ ጠቆር ልል እችላለሁ። እኔ ግን የሚያቀሉኝ ሰዎች አሉ። ወይ ቀጠን ትላለል ትሉኝ ትችላላችሁ። እኔ የሚያወፍሩኝ ሰዎች አሉ። ከሆነ ነገር አንጻር እያወዳደራችሁ እና ጸሐፊው ምን ይላል? በትንሽ በትልቁ ስሜታዊ መሆን ካልፈለጋችሁ፣ በጣም ከባድ የሆነው ነገር ምን ሊሆን እንደሚችል አስቡና ለዛ አይምሯችሁ ከተዘጋጀ፣ ከዛ በኋላ የሚመጡት ነገሮች ያንሱባቸዋል። ምን ይላል? አይምሯችን ውስጥ ያሉት ሀሳቦች የሚሰሩበትን መንገድ አንዳንዴ በጥበብ መረዳት እንዳለብን መጽሐፉኝ ለምድን ሳ የሚያወራ ጥሩ ቀን እንቅልፋችሁ በጥሩ ስሜት ተነስታችሁ ጥሩ ሰው አግኝታችሁ ጥሩ ምግብ በልታችሁ እየወጣችሁ ቀናችሁን ሊያበላሽ የሚችል አንድ በጣም ቀላል የሆነ ነገር ምን ሆኖ ታውቃላችሁ? በጣም ሲምፕል ተራ የሆነች ትንሽዬ አሉታዊ ሀሳብ ወይም በጣም ትንሽ የሆነች ኔጌቲቭ ነው። ስኖቦል ኢፌክት የሚለው ሀሳብ ነው። ሙሉ ቀናችሁን ለማበላሸት ሰው እናንተን መጥቶ መምታት አይጠበቅበትም። መዘረፍ የለባችሁም። የሆነ ከባድ ነገር መፈጠር አይጠበቅበትም። በጣም ተራ የሆነች አንድ ቀላል ሀሳብ ሙሉ ቀናችሁን ልታበላሽ እንደምትችል መጽሐፉ ይናገራል። ሰላም፣ እንዴት ናችሁ ውዴ? ቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሳ እናደርጋለን። ዛሬም እንደተለመደው በአዲስ መጽሐፍ መጥቻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችሁን ቆዩ። በዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ በዶክተር ሪቻርድ ካርልሰን የተጻፈውን ዶንስዌት ደስሞል ስታፍ ኤንድ ኢስ ኦል ደስሞል ስታፍ የሚለውን መጽሐፍ ነው እንግዲህ እንደዚህ አይነት መጽሐፎችን አንብባችሁ ከሆነ፣ እንደዚህ አይነት መጽሐፎች እንዴት ነው ሜንቶር ለማድረግ የሚጻፉ አይነት መጽሐፎች ናቸው። ምን ማለት ነው? በጣም ጥልቅ የሆነ ሀሳብ የላቸውም፣ ግን አንድ ሀሳብ ይነግራችሁና ያችን ሀሳብ ወይ በአንድ ምሳሌ አስረዳችሁና ወደ ቀጣይ ምዕራፍ ሄዳል። ይህ መጽሐፍ በጣም ብዙ ምዕራፎች አሏቸው አለው መጽሐፉ እና እንደዚህ አይነት መጽሐፎች ብዙ ጊዜ አንዳንድ ዘጠና ምዕራፍ ያለዋል፣ መቶ ሰማኒያ ምዕራፍ ያለው መጽሐፍ ልታገኙ ይችላላቸው። እንደ ምክር አንድ ሀሳብ ጣል ያደረግና ያችን ሀሳብ በብዙ መንገድ ያብራሯል። እና ይህ መጽሐፍ እንደዚህ አይነት መጽሐፍ በጣም ሰፊ ሀሳብ ነው የሚያነሳው ግን እኔ እንዴት ነው የመጽሐፉን ማዕከላዊ የሆነውን ሀሳብ ይገልጻል ብዬ ማስባቸውን ሰባት የሚሆኑ ምራፎችን ቀለል አድርጌ ያነሳላችኋለሁ። እንግዲህ ትንሽ ርዕሱን ለማብራራት ያህል ዶንት ስዌት ስሞል ስታፍ ስሞል ስታፍ የሚል ሀሳብ ነው ያለውና ቀጥታ ሀሳቡን ወደ አማርኛ ስታመጡት በትንሹ ወይም ደግሞ ተራ በሆነ ነገር አትጨናነቁ ወይ ተራ በሆነ ነገር አያልባችሁ እንደማለት ነው። ከዛ ኤንድ ኢትስ ኦል ስሞል ስታፍ ሲል ኤንድ ኢትስ ስሞል ስሞል ስታፍ ሲል በትንሽ ነገር አትጨናነቁ ሁሉም ነገር ደግሞ በጣም ትንሽ የሆነ ነገር ነው። እንደዚ አይነት ተሳቢ አለው። ተራ በሆነ ነገር አትጨናነቅ፣ ሁሉም ነገር ደግሞ ተራ ነው። በቃ ይሄ ጭንቀት ወርዝ የሚያደርገው ነገር አለ ወይ? ነው የእናንተን ጭንቀት የሚፈልግ ነገር አይደለም። እና በትንሽ ተራ በሆነ ነገር ላለመጨናነቅ ወይም ደግሞ ቀለል ባለ አማርኛ በትንሽ በትልቁ ስሜታዊ ላለመሆን ምን እናድርግ ካላችሁ ብዙ ነገሮችን ያወራል። ግን መሰረታዊ የምላቸውን ሰባት ነገር ላንሳላችሁ። የመጀመሪያው መጽሐፉ የሚናገረው ሀሳብ እዝ ሜክ ፒስ ዊዝ ኢምፐርፌክሽን የሚል ሀሳብ። እቺ በተለይ መሰረታዊ በ የመጽሐፉን እኔ እንግዲህ መጽሐፉን ያነበባቸው ሰዎች ካላቸው አለ የመጽሐፉን ሀሳብ ትንሽ መዘን የሚያደርገው ሀሳብ ይሄ ነው ብዬ ያስባል። ሜክ ፒስ ዊዝ ኢምፐርፌክሽን፣ እንግዲህ መጽሐፉን በውጪዎች አቆጣጠር በ1997 አካባቢ ነው የወጣው። ምን ማለት ነው ሜክ ፒስ ዊዝ ኢምፐርፌክሽን ማለት? አንዳንድ ጊዜ ነገሮች በጠበቃቸዋቸው መንገድ አልሄድ ሲሉ፣ ሳታስቡት ስሜታ የምትሆኑባቸው ነገሮች አለ፣ ወይም ሳታስቡት ነገሮች እንዴት ነው ቅይር እያሉ ሲመጡ ስሜታዊ ትሆኑና በትንሹም በትልቁም መጨናለቅ የምትጀምሩበት አይነት ሁኔታ ውስጥ ትገባላችሁ። እና ጸሐፊው ምን ይላል? እኔ በሕይወቴ ዘመን ይላል ገና መግቢያው ላይ የምታገኙት ሀሳብ እኔ በሕይወቴ ዘመን ፐርፌክሽኒስት የሆነ አስተሳሰብ ይዞ ደስተኛ ሆኖ በሰላም የሚኖር ሰው አግኝቼ አላቅም። ፐርፌክሽኒስት የሆኑ ሰዎች አጋጥሟችሁ ከሆነ አላቅም። ሁሉም ነገር ልክ መሆን እንዳለበት የሚያስቡ ሰዎች እቤት ሲገቡ ዝንፍ ያለ ልብስ ሲካዩ ሰላም የሚነሳቸው አይነት ሰዎች አጋጥሟችሁ ከሆነ አላቅም። ምንም ነገር ስራ ለመስራት ነገሮች እኔ እንዳልኩት መሆን አለበት፣ በዚህ ውጣ በዚህ ግባ ፐርፌክሽኒስት ይባላሉ። እንደዚህ አይነት ሰዎች ሁሉም ነገር እንደፈለጉት ካልሆነ መንቀሳቀስ የማይችሉ ሰዎች እና ጸሐፊው ምን ይላል? በትንሽ በትልቁ መጨናነቅ ካልፈለጋችሁ፣ በተቻላችሁ መጠን ነገሮች እንደምታስቧቸው ባይሄዱ እንዴት ነው ስሜቶቻችሁ መቆጣጠር እንደምትችል እርግጠኛ መሆን መቻል አለባቸው የሚል ሀሳብ ያወራል። ምክንያቱም እዚያ ለምን እናንተ ብቻ አይደለም የምትኖሩት። አብሯችሁ ያለ ሰው እንደናንተ ላይተጋ ይችላል። ኬርለስ ሊሆንባችሁ ይችላል። ያኔ ስትሰበሩ አብራችሁ ልትወድቁ። እሱ ብቻ አይደለም፣ ብዙ የማትቆጣጠሯቸው ነገሮች አሉ። ተፈጥሮ በሉት ምን በሉት ከእናንተ ቁጥጥር ውጭ የሆኑ ነገሮች ሳታስቡት ይሰብሯቸዋል እና አንዳንዴ በጀመራችሁ ታቁማት መቀጠል አትችሉ። አብዛኛውን ጊዜ ደግሞ በጣም በጥሩ ኢነርጂ ጀምሮ የተነሳ ሰው የሆነ ሳ ላይ ስብር ሲል እንዳይነሳ ሆኖ ነው የሚሰበረው። እንደዚህ አይነት ሁኔታ ውስጥ መግባት ከማትፈልጉ ከሆነ ነገሮች እንደምትፈልጉት ሳይሄዱ ሲቀሩ እንዴት ነው እራሳችሁ ማረጋጋት እንደምትችሉ እርግጠኛ እንድትሆኑ መጽሐፉ ይናገራል። ይህን ለማድረግ ምን እናድርግ? ሁለት ነገሮች መጽሐፉ ይናገራል። የመጀመሪያ መጽሐፉ የሚናገረው ነገር ምንድን ነው? በትንሽ በትልቁም ስሜታዊ ላለመሆን የምትሰሩትን ነገር ከመጀመራችሁ በፊት ረጋ በሉ እና እየሰራችሁት ያለው ነገር እንደው በጣም መጥፎ ቢሆን እንደው ነገሮች ተበለሻሽተው ሁሉም ነገር ከቁጥጥራችሁ ስር ውጪ ሆኖ በቃ በቃለት የምትሉት ሁኔታ ላይ ምን ሊፈጠር እንደሚችል ቁጭ ቁጭላችሁ አስቡ የሚል ሀሳብ ነው። በቃ እንዴት ነው ቢበዛ ምንድነው መሆኑ ብላችሁ አስቡ ማለት በቃ በቃ ቢበዛ ከስራለው ቢበዛ እንትን ነው መሆኑ ብላችሁ የሚለውን ነገር አስቡ። ታይምራችሁ ነገሮች መጥፎ ቢሆኑ ምን ሊፈጠር እንደሚችሉ አስቡና ለዛ ራሳችሁን አዘጋጁ። ለምንድን ናሳ የሚያወራው ምክንያቱም በጣም ትልቅ መጥፎ ነገር ቢፈጠር ትልቁ የሚፈጠረው ይሄ ነው ብላችሁ አንዴ ካመናችሁ፣ ከዛ በኋላ የሚፈጠሩ ነገሮች ይቀሉባችሁ ወደ ፊዚክስ ትንሽ ላምጣላችሁ። ባይ ዴፊኒሽን ምንም ነገር ቢግ አይደለም ብሎ እንትን ይላል ፊዚክስ። ወይም ደግሞ ምንም ነገር በራሱ ትልቅ አይደለም፣ ምንም ነገር በራሱ ጥቂት አይደለም። ሁሉም ነገር የሆነ ትልቅ የሚሆነው ትንሽ የሚሆነው ከሆነ ነገር አንፃር። ለምሳሌ ፊራ ጠቆር ትላለህ ልትሉ ይችላላችሁ። እውነት ነው፣ ጠቆር ልል ይችላለሁ። እኔ ግን የሚያቅሉኝ ሰዎች አሉ። ወይ ቀጠን ትላለህ ልትሉ ይችላላችሁ። እኔ የሚያወፍሩኝ ሰዎች አሉ። ከሆነ ነገር አንፃር እያወዳደራችሁ እና ጸሐፊው ምን ይላል? በትንሽ በትልቁ ስሜታዊ መሆን ካልፈለጋችሁ በጣም ከባድ የሆነው ነገር ምን ሊሆን እንደሚችል አስቡና እሱን አይምሯችሁ ካሰበ ለዛ አይምሯችሁ ከተዘጋጀ ከዛ በኋላ የሚመጡት ነገሮች ያንሱባችኋል። ተዘጋጅታችሁ መጠበቅ ትችላላችሁ። አይምሯችሁ ውስጥ የሚያልቅ ነገር ነው እና ነገሮች በምታስቡት መንገድ ባይሄዱ መዘጋጀት አለመዘጋጀታችሁን እርግጠኛ እንድትሆኑ መጽሐፉ ይናገራል። ሁለተኛ ደግሞ ምን የሚያነሳት ሀሳብ ምንድን ነው? ነገሮች ባሰባችሁት መንገድ ካልሄደ ከመውቀስ ይልቅ ቶሎ መፍትሄ መፈለግ የሚችል አይምሮ የሚችል ሜንታሊቲ አሳድግ ወይም የሚችል አስተሳሰብ ለማሳደግ ሞክ። ፐርፌክሽኒስት የሆነ አስተሳሰብ ያላቸው ሰዎች ብዙ ጊዜ አሁን ጥሩ ነገር እየሄደ ያለውን ነገር ትተው መፍትሄ ከመስጠት ይልቅ ጣት መጠቋቆም ላይ ሄዳሉ። እንዲህ አላረግክም፣ እንዲህ አላረግሽም። እናንተ ከሆናችሁ እንደዚህ እንደዚ አይነት ሁኔታዎች መግባት ይበልጥ ነው ደማችን የሚያፈረው ይበልጥ ነው ጨጓራ በሽተኛ የሚያረጋችሁ ወይም ማይግሬን የሚያበፃው ከመፍትሄ ይልቅ ችግሩ ይበዛል። ለአለመያዝ አይምሯቸውን ምንድን ነው ፕሮብሌም ሶልቪንግ ወይም ደግሞ ሶሉሽን ክሬቲንግ ሜንታሊቲ ያሳድጉ። ችግር ካለ ኦኬ፣ ችግር መኖሩ አይቀርም። ምን አይነት መፍትሄ ማምጣት አለብኝ የሚለውን ነገር ለማሰመኩ እኔ በግል የሚያስቀኑኝ ጓደኞች አሉ። ኔ ራሴ ማለት ምንም ነገር አልችልም ማይሉ ልጆች አሉ። ቆጣሪ እንዴትም ብሎ የማያውቁት ነገር እኮ ነው ይሞክራሉ። የውሃ ፍሳሽ ይሰራሉ። ፒቢሲ ኬት እንደለመደ አናገም በ እየገጠሙ ታገኛቸዋላቸው። አንዴ ሴራሚክ ይሰራሉ አንዴ አልችልም የሚባል ነገር ማያውቁ አይነት ሰዎች አሉ። እንደዚህ አይነት ሰዎች ጋር ምንም ችግር መፍትሄ አለው። አይምሯችሁን በዛ መንገድ ማስተዳደር ስትጀምሩ በትልቅ በትንሹ ስሜት አይሞ የሚባለው ነገር ይቀር። በትንሽ በትልቁ ፍሪክ አውት ማድረግ በቃ እንዴት ነው? ዘ ስካይ ኢዝ ፎሊንግ ይሉታል ፈረንጆች። አረ ሰማይ ወደቀብን የሚል ሃሳብ ትተውና መፍትሄ ማምጣት የሚችል አሳሰብ ማሳደግ ትችላላቸው። ይሄ እንግዲህ መጀመሪያው። ሁለተኛ ጸሐፊው በትንሽ በትልቁ ስሜት አይል አለም ቢ አዌር ኦፍ ስሞል ቦል ኢፌክት ኦፍ ዩር ቲንኪንግ የሚል አሳ ይኖራል be aware of the small ball effect of your thought or of, or, uh, of your thinking. ምን ይላል አይምሮችን ውስጥ ያሉት ሀሳቦች የሚሰሩበትን መንገድ አንዳንዴ በጥበብ መረዳት እንዳለብን መጽሐፉ ይናገር ለምንድን ይናሳ የሚያወራ በጣም ጥሩ ቀን ከእንቅልፋችሁ በጥሩ ስሜት ተነስታችሁ ጥሩ ሰው አግኝታችሁ ጥሩ ምግብ በልታችሁ እየወጣችሁ ቀናችሁን ሊያበላሽ የሚችል አንድ በጣም ቀላል የሆነ ነገር ምን ሆኖ ታውቃላችሁ በጣም ሲምፕል ተራ የሆነች ትንሽዬ አሉታዊ ሀሳብ ወይም በጣም ትንሽ የሆነች ኔጌቲቭ ነው። ስኖቦል ኢፌክት የሚለው ሀሳቤ ነው። ሙሉ ቀናችሁን ለማበላሸት ሰው እናንተን መቶ መምታት አይጠበቅበትም። መዘረፍ የለባችሁም። የሆነ ከባድ ነገር መፈጠር አይጠበቅበትም። በጣም ተራ የሆነች አንድ ቀላል ሀሳብ ሙሉ ቀናችሁን ልታበላሽ ሲል መጽሐፉ ይናገራል። ለምን? ምክንያቱም ሀሳብ ሀሳብን እየሳበ ሄዳል። መጥፎ ነገር ማሰብ ስትጀምሩ ከዚህ በፊት ያደረጋችሁ ጥፋት ይመጣል። ምጠሉት ሰው ይመጣል ቂማችሁ ይመጣል። የረሳችሁ ሰው ይመጣል። ሳታስቡት ጤነኛ የነበራችሁ ሰዎች ከሰዓት እየተኮሳተራችሁ ተራችሁ በትንሽ በትልቁ ቦግ እያላችሁ ትውላላችሁ። ሀሳብ እንዲህ ነው። ትንሽ የኔጌቲቭ ነገር ስትመጣ ስር እየሰደደች እያደገች ትመጣለች። ጥሩም ነገር ስታስቡ እንደዛ ሰው ላይ ያላችሁ ሀሳብ እንደዚህ ነው የሚሰራው። በነገራችን ስለአንድ ሰው ትንሽ መጥፎ ነገር ሰው ሹክ ሲላችሁ ያ ነገር አይምራችሁ፣ ቦታ ካገኝ እየሰፋ ይመጣል። ለካ ማለት ጀምራለች። ባለፈው እኮ እንዲያለኝ እንዲያስበው ነው። ያልሆነም ነገር ሊሆን ይችላል ባለፈው እንዲህ ሲለኝ እኮ እንዲያስበው ነው። እኔ መቻ ውቅ ትላላችሁ ነገሮች ሁሉ መጥመም ይጀምራል። ለመልካም ነገር መጥፎ ይሆናል። ቢ አዌር ኦፍ ስኖቦል ኢፌክት የሚለው ጻፊ ነው። ትንሽ የሆነች ሀሳብ ቀናችሁ የምታበላቸው እንደዛ ሁሉ ትንሽ የሆነች ሀሳብ ቀናችሁ ነው የምታበራው። እዚህ ውስጥ የሚገባውን ነገር ለመጠንቀቅ ሞክሩ፣ ራሳችሁን በትልቁ በትንሹ ስሜታዊ ሆናችሁ ላለማግኘት። ሶስተኛ ነው ሌርን ቱ ሊቭ ኢን ዘ ፕሬዘንት ሞመንት የሚል ሀሳብ ያወራል። ሌርን ቱ ሊቭ ኢን ዘ ፕሬዘንት ሞመንት አሁን ላይ መኖርን ተለማመዱ የሚል ሀሳብ ያወራል። ትንሽ ኮንትሮቨርሳል የሆነ መጽሐፍ ነው። ይህ መጽሐፍ አንድ ቀን እንዳሰሳ አደረገዋለሁ። ፓወር ኦፍ ናው የሚል መጽሐፍ አለ፣ በኢካርት ቶሌ የተጻፈ መጽሐፍ እና መጽሐፉ ፕሬዘንት ሞመንት ላይ ስለመኖር ያወራል። ትንሽ ደግሞ መንፈሳዊ አድርገው የሚያወራት ነገር አለች። ትንሽ ኮንትሮቨርሳል እያልኳቸው ስለ እዛ መጽሐፍ አወራቸዋለሁ። ምን ይላል? የሰው ልጅ እየተጨናነቀ ከሆነ፣ የሰው ልጅ ንዴት ውስጥ ከሆነ፣ የሰው ልጅ ብስጭት ውስጥ ከሆነ፣ የሰው ልጅ ማይሆን ኔጌቲቭ የሆነ ኢሞሽን ውስጥ ከሆነ ወይ ነገን እያሰበ ነው ወይ ትላንትን እያሰበ ነው። ሰው ዛሬና አሁንን እያሰበ አሁን ላይ እየኖረ እነዚህ ስሜቶች ሊኖሩት እንደማይችሉ መጽሐፉ ይናገር። ምን ማለት ነው? ስትጨነቁ ወይ ነገ ምን ሊመጣ ይችላል ብላችሁ ስጋት ነው ያለው፣ ወይ ስትጨነቁ ትላንትና ያጠፋችሁ ጥፋትን እያሰባችሁ ነው እየተጨነቃችሁ ያሉት፣ ወይ አይምሯችሁ እየተወቀሰ ያለ። አስተውላችሁ ከሆነ አንዳንድ ጊዜ ረጋ ብላችሁ ከራሳችሁ ጋር ጊዜ ለማሳለፍ ሊሆን ይችላል፣ ወይ ደስ የሚል ፊልም እያያችሁ ሊሆን ይችላል። ረጋ ብላችሁ እየተነፈሳችሁ ቁጭ ስትሉ አብዛኛውን ጊዜ የሚሰማችሁ ስሜት የደስታ የረፍት የመረጋጋት ነው። ሰው አሁን ላይ መኖር ሲጀምር ውስጡ የሚመጣው ስሜት ደስታ ነው። ውስጡ የሚመጣው ስሜት መረጋጋት እንደሆነ መጽሐፉ ይናገር። ጭንቀት፣ አይምሯችሁ ላይ ያለ ጭንቀት ካለ ነገን እያሰባችሁ ወቀስ አለ ትላንትን እያሰባችሁ ፍጹም የሆነ ሰላም ፍጹም የሆነ መረጋጋት ከፈለጋችሁ፣ ተንፍሶ አየር በረጅሙ ሳንፍሱና ፍበሉ፣ ንፋሱን አስተውሉ። ምጭ የሚወጣው የሚገባውን ሰው አስተውሉ። አንዳንዴ የልብ ትርታችንም አስተውሉ። ረጋ በሉ። ባይዲፎልት ሰውነታችሁ ውስጥ ያሉት ኬሚካሎች ሲቀየሩ እንደምታያላችሁ። እንግዲህ ሌላ መጽሐፍ ላይ ያለ ሀሳብ ነው፣ ግን ይሄ እውነታ ነው። ለርን ቱ ሊቭ ኢን ፕሬዘንት ሞመንት። በኋላ ምን ይመጣል ብላችሁ ከመስጋት አሁን ላይ ለመኖር ሞክሩ። አንድ መጽሐፍ አለ፣ ምን መጽሐፍ እንደሆነ እርግጠኛ አይደለሁም። ምን ይላል? ፕሬዘንት ላይ መኖር የለመደ ሰው በኋላ እንዲመጣብኛል ብሎ ከመስጋት ይልቅ አሁን ላይ በኋላ ለሚመጣው ችግር መፍትሄ መፍጠር ይጀምራል። በኋላ እንዲመጣል ብሎ ከመስጋት አሁንም መኖር ስትጀምሩ አሁን ላይ መፍትሄ ማምጣት ይችላል ታሞ ከመማቀቅ እንደሚለው ማልማመሻ። ስለዚህ ዛሬ መኖር ስትጀምሩ በትንሽ በትልቁ ስሜታዊ ከመሆን እንደምትድኑ ወይ ደግሞ ራሳችሁን ከዛ ማዳን እንደምትችሉ መጽሐፉ ይናገራል። አራተኛ ቢካም ሞር ፔሸንት የሚል ሀሳብ ያወራል። ወይ ደግሞ እንዴት ነው የትዕግስት ሌቭላችሁ፣ የትዕግስት ደረጃችሁን ለማሳደግ ሞክሩ የሚል ሀሳብ ያወራል ጸሐፊው እዚህ ጋር ትዕግስትን እንደ እንትን እንደ ስፖርት ነው እንደ ጡንቻ። ትዕግስት ከቀን ወደ ቀን እንደ ጡንቻ እያሳደጋችሁት ዴቨሎፕ እየሆነ የሚመጣ ነገር መጽሐፉ ይናገራል። አንዳንድ ጊዜ አንድ ነገር እንዲህ ነው ብላችሁ ከመወሰናችሁ በፊት በኋላ ምን ሊመጣ ይችላል የሚለውን ነገር እያሰባችሁ መረጋጋት መቻል ትዕግስተኛ ያደረጋችኋል። እሱ ብቻ አይደለም። አንዳንዴ ደግሞ ነገሮችን በተለየ መንገድ ለማየት መሞከር ይበልጥ ትዕግስተኛ ሊያደረጋችሁ እንደሚችል መጽሐፉ ይናገራል። እዚህ ጋር አንድ ምሳሌ ይጠቅሳል። ምን ይላል ይሄ መጽሐፍ? እየጻፍኩ ይላል ልጄ አንዳንዴ ቁጭ እየጻፍኩ እየመጣች ትረብሽኝ ነበር። ለምሳሌ ትዕግስቴ ያልቅና በ መረጋጋት ስትጀምሩ አይምራቹ ራሱ ይቀየራል። ይች ልጅ ለምድሮ እኔ ጋር እየመጣ ያቻለች አባቷ ስለሆንኩ ስለምትወደኝ ምንም ያናድድ ነገር የለም። እንደውም አንዳንዴ ረጋ ብዬ ከእሷ ጋር አሳልፌ ስመጣ በሶስት በአራት ቀን ማልጽፎን ጽሁፍ ሰፋ ባለ ጊዜ ቁጭ መጻፍ እችላለሁ ይላል። አንዳንዴ ነገሮችን ለየት ባለ መንገድ ማየት ስትጀምሩ ይበልጥ መታገስ ጀምራላችሁ። ሰውንም እንደዛ ነው። ረጋ ብላችሁ ሰውን መታገስ ስትጀምሩ፣ ረጋ ብላችሁ ሰውን ለየት ባለ መንገድ ማየት ስትጀምሩ ይበልጥ የመታገስ አቅማቸው ከፍ እያለ እንዳይመጣ መጽሐፉ ይናገራል። አምስተኛ ለት others be right የሚል ሀሳብ ያወራል መጽሐፉ። ምን ይላል? አንዳንድ ጊዜ ምርጫ ትመርጣላችሁ። ሰው መሀል እያወራችሁ ወይ ልክ መሆን፣ ወይ አይምሯችሁ ሰላም ሆ። ወይ ልክ መሆን ከፈለጋችሁ እልህ ይዛችሁ ትከራከራ። አይደለም እንዲ አንተ እንደዚህ እንዲህ ብለህ እንዲ ትጨቃጨቃላችሁ፣ ልክ እስክትሆኑ ድረስ፣ ልክ መሆናችሁን ሰው እስኪያምንላችሁ ድረስ። አንዳንዴ ግን የአይምሯችሁን ሰላም ስለምትፈልጉት በቃ ልክ ሁኑ፣ ልክ እንዳልሆነም እያወቃችሁ በቃ ሁን ብላችሁ የምታውበት ጊዜ አለ። መጽሐፍ ምን ይላል? ሁሌ ልክ ለመሆን እየተከራከራችሁ የአእምሮ ሰላም ከምታጡ አንዳንዴ ሰው ልክ እንዲሆን ፍቀዱ። በሆንም ባልሆንም አትከራከሩ። እያጠፉም ቢሆን በቃ ልክ ይሁኑ። አንዳንዴ ትተዋቸዋላችሁ። አንዳንድ ጊዜ እንዴት ነው እድሜ የሚያስተምራቸው ጊዜ የሚያስተምራቸው እንግዲህ ልክ ካልሆናችሁ ትታረማላችሁ። እነሱ ልክ ካልሆነ እነሱ ይታረማሉ። እና በትንሽ በትልቁ ለመከራከር በትንሽ በትልቁ ያልኩት ሀሳብ ካልሆነ እያላችሁ እንዴት ነው ራሳችሁንም ሰውንም ከምታስጨንቁ ሰው ልክ እንዲሆን ፍቀዱላቸው። ቀስ እያላችሁ አይምሯችሁ ሰላም ማግኘት እንደሚጀምር መጽሐፉ ይናገራል። ስድስተኛ አለው ዩርሰልፍ ቱ ቢ ቦርድ፣ አለው ዩርሰልፍ ቱ ቢ ቦርድ። ዛሬ ከአንድ ሰው ጋር ይሄን ሀሳብ እያወራት ነበር። የሚገርማችሁ ነገር ምን ይላል መጽሐፉ፣ አንዳንድ ጊዜ ራሳችሁን እንዲደብራችሁ መፍቀድ መቻል አለባችሁ የሚል ሀሳብ ያወራል። ድብርት ጤነኝነት እንደሆነ ነው እንግዲህ መጽሐፉ የሚያወራው። ለምንድን ነው የሚያወራው? በዚህ ዘመን ያለን ሰዎች ይላል እንግዲህ። በ1997 ነው አሁን ያለንበት ዘመን፣ ደግሞ ምን አይል ትልቅ እንደሆነ ነው። ሂውማን ቢንግ ከመሆን ይልቅ ሂውማን ዱይንግ ሆነናል ይላል። ሂውማን ቢንግ ከመሆን ይልቅ ሂውማን ዱይንግ ሆነናል። ምን ማለት ነው? አይምሯጭ የሆነ ነገር ካልሰራ የሆነ ነገር ካላደረገ እረፍት አይሰማም። ቁጭ ብለን ለሆነ ሰዓት እንዲደብረን መፍቀድ አንችልም። መጽሐፉ ምን ይላል ስሜታዊነትን ከእናንተ ህይወት ማውጣት ከፈለጋችሁ እንዲደብራችሁ ፍቀዱ ስልክ ዝጉ ሰው አታገኙ ቁጭ አሉ በቃ ይደብራችሁ መጽሐፊው ይህን ነገር መለማመድ እንደጀመረ መጽሐፊ ነገር በቃ ሰው እኮ የተፈጠረው እንዴት ነው ዛሬን ኢንጆይ እንዲያደርግ ዛሬን እንዲኖር ነው ግን አንዳንዴ በስራ ራሳችንን ቢዚ እናደርጋለን ስራ በተለይ ከለመድ አይምሯችን የሆነ ነገር ካልሰራችሁ ረፍት አልሰማ ሲሏችሁ ብዙ ያልጨረሳችሁ ታሳብ አላ ከራሳችሁ ጋር ጊዜ ማሳለፍ አትፈልጉም ውስጣችሁ ያለውንም ነገር አታውቁም እና ስልክ ዝጉ። ይደብራችሁ፣ አንድ ቀን ይደብራችሁ፣ ሁለት ቀን ይደብር፣ ከሶስት ቀን ከአራት ቀን በኋላ ይሄ ድብርት ወደ ሰላም ይቀየራል። በትንሽ በትልቁ ስሜታዊ ከመሆን በጣም የተረጋጋችሁ የሰከናችሁ ሰዎች መሆን እንደምትጀምሩ መጽሐፉ ይናገራል። ይደብራችሁ ይላል። አሪፍ ሀሳብ ይመስለኛል። ይደብራችሁ፣ ትንሽ ደቂቃ ይደብራችሁ፣ ዛሬ እስከ አንድ ሰዓት ለሁለት ሰዓት ይደብራችሁ። ምንም አታርጉ፣ ስልክ አትክፈቱ፣ ኢንተርኔት ዲስኮኔክት አድርጉ፣ የሆን ነገር አድርጉ። ራሳቸውን እንዲደብራቸው ኤክስፖዝ ማድረግ ስትጀምሩ አይምሯችሁ ይበልጥ እየተረጋጋ መጣ ጀ እንግዲህ መጀመሪያ ሰሞን ሊያስቸግር ይችላል። በጊዜ ሂደት ግን እየለመዳችሁት እንደምትመጡ መጽሐፉ ይናገራል። እኛ ሂውማን ቢንጎች ለመኖር ህይወትን ኢንጆይ ለማድረግ አብሮን ላሉ ሰዎች ለመኖር አብሮን ካሉ ሰዎች ጋር እያንዳንዱ ነገር ኢንጆይ ለማድረግ ነው እንጂ በትንሽ በትልቁ እየሰራ ራሳችንን ቢዚ እንድናደርግ የተፈጠረን ፍጥረቶች አይደለንም ይላል ጸሐፊው። ሰባተኛና የመጨረሻው ለዛሬ ፕሮግራም የመረጥኩት ወይም ደግሞ ከዚህ መጽሐፍ የምንወስደው ሀሳብ ሉክ ቢዮንድ ቢሄቪየር የሚል ሀሳብ ያወራል። ከአንድ ሰው ባህሪ ወይም ከአንድ ሰው ተግባር ያለፈ ነገር ለማየት ሞክሩ የሚል ሀሳብ ያራል። አሁን ትልቁ ዓላማችን ስሜታዊነትን ለማውጣት እራሳችንን ለማረጋጋት ነው አይደል? ከአንድ ሰው ጋር ስትሰሩ፣ ከአንድ ሰው ጋር ስትገናኙ፣ ከባህሪውና ከተግባሩ ያለፈ ነገር ለማየት ሞክሩ ማለት አንድ ሰው ድንገት እንደው በሆነ ምክንያት በጣም ስሜታዊ ሆኖ ማይሆን ነገር ቢናገራችሁ ለዛ ነገር መልስ መስጠት ቀላል፣ ግን ከባህሪው ከተግባሩ ያለፈ ነገር ማየት ስትጀምሮ ይሄ ሰውዬ ምናልባት መጥፎ ነገር አጋጥሞት ወይ ከሌላ ሰው ጋር ተጣልቶ ወይ የሆነ ነገር አሞትም ሊሆን ይችላል ብሎ ማሰብ መቻል። ከአንድ ሰው ባህሪና ተግባር ያለፈ ነገር ማየት መቻል ከባድ ነው። እውነት ለመናገር እኔ ራሱ ሲዳስደርስ ትንሽ ያዝ ብያለሁ። እውነት ነው፣ ግን ደግሞ ከባድ ነው። በዛ ሰዓት እንደዚህ ማሰብ አስቸጋሪ ነው፣ ግን ሰላም አር ለምንፈልገው ትልቁ ነገራቸው ስሜታዊነት ማውጣት ነው። ሰው ሲናደድባችሁ ሰው ማየውን ነገር ሲያደርጋችሁ በማየውን መንገድ ሰው ትሪት ሲያደርጋችሁ ከተግባሩ ያለፈ ለማየት ሞክሩ። ይህ ሰውዬ ምናልባት ደክሞት ሊሆን ይችላል። ይህ ሰውዬ ተጣልቶ መጥቶ ሊሆን ይችላል። ከሚስቱ ጋር ተጣልቶ ያንን እንዴት ከአንተ ጋር ሊወጣ ይችላል። ከባህሪ ያለፈ ነገር ማየት ስትጀምሩ በትንሽ በትልቁ ስሜት አይከመ እንደምትድኑ መጽሐፉ ይናገራል። እንግዲህ በሪቻርድ ካርልሰን በዶክተር ሪቻርድ ካርልሰን የጻፈውን ዶንት ስዌት ስሞል ስታፍ የሚለውን መጽሐፍ ቀለል ባለ መልኩ ነው እንዲያጅዋል። መጽሐፉ እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት በተለያዩ የሶሻል ሚዲያ አማራጮች ገብታችሁ ልትጽፉልኝ ትችላላችሁ። እንግዲህ እንደተለመደው ዛሬ እናንተ ጋር እንዲቆንጆ አድርጋ ያመጣችኝ እስኩ ዲዛይነች። እስኩ ዲዛይን ለተለያዩ ፕሮግራሞች፣ ለሰርግ፣ ለበዓል፣ እንዲሁም ደግሞ ለልደት ለየትኛውም አይነት ፕሮግራሞች ቆንጆ የባህል ልብሶችን ከፈለጋችሁ ለወንዶችም ለሴቶችም እንዲቆንጆ የሆኑ ልብሶችን እያዘጋጀች እናንተ ትጠብቃለች። እስኩ ማግኘት ከፈለጋችሁ በማስቀመጥላችሁ አድራሻ ልታገኟቸው ደውላችሁ ልታገኟቸው፣ በአካልም ልትሄዱ ትችላላችሁ። እኔ ግን እዚህ ጋ ጨረስኩ። አብራችሁኝ ስለነበራችሁ በድጋሚ አመሰግናለሁ። ቀጣይ ሳምንት በሌላ መጽሐፍ እንገናኛለን። መልካም ሳምንት ባይ